በጣም ከባድ እና የመዳም ክምሞችን ዝቅ ያደረገ ተግባር ታየ ማለት ነው። እና ሴትዮ ትናንትና ሼር ተደርጎላት ጠርታን ያሳየች፣ ጭራሽ ኔ ሰዎች ዛሬ እየጠጡ ጠሩኝ እና ከአሁን በኋላ በሀይላንድ ላይ የሚመጣ የሚጠጣ ነገር ዩ እንጆ ሲሆን አንጠጣም አለ። ራሱ የለቀቀችውን ቪዲዮ ነው አንድ ባንድ ያመጣውላችሁ እንዴት እንደሚያደርጋት ቪዲዮ አፏረን ውስጥ ገብታ ማለት ነው። በዚች ልጅ ዙሪያ ከአሁን በፊትም እንግዲህ ቪዲዮ ሰርቼ አካፍያችኋለሁ። እንደዚህ የምታደርጉቶች እባካችሁን አቁሙ፣ ታሰድብናላችሁ አረቦች ካዩ ብያችሁ ነበር። የፈራሁት አልቀረም ከአረቦቹ ጋር ደርሶ። በዚች ልጅ ዙሪያ ዛሬ ብቻ ወደ ስድስት የሚሆኑ ውቶች ቪዲዮ ሰርተው አይቻለሁ። መዳሜ ይልካል መዳም አሳይታኝ እያሉ ማለት ነው። አንዳንድ ለቅምቃሚዎች ትንሽ ነጻነት ያለበት የስትገቡ ጥጋባችሁ አይቻለም ነጻነት ያለበት ቤት ካላችሁ፣ ጊዜ ካላችሁ፣ ልክ እንደኔ እንደሸቃልት እንደታችሁ ሀገራችሁን በመልካም የሚያስጠራ ነገር ብትሰሩ ምን ትሆናላችሁ? ላታምኑ ትችላላችሁ። ወላይ ከዚህ ላይ ቁጭ ብለን ሶስታችን ቡና እየጠጣን ነው። እኔ ባባና መዳም የምንጠጣው ደግሞ የምየ ኢትዮጵያን ቡና ነው ማለት ነው። ሰላም ውድና የተከበራችሁ የዚህ ቻናል ቤተሰቦች፣ እንደምን አላችሁ? እኔ በጣም ሰላም ነው፣ እግዚአብሔር ይመስገን። እንዲሁም ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ ይጀላችሁ የመጣሁት አንዲት የመዳም ቅመም የሰራችውን አስነዋሪ ተግባር እንዲሁም ሌሎችን የመዳም ቅመሞችም ነፃነት እንዳይሰማቸው አፋቸውን ሞልተው በኩራት እንዳይናገሩ ያደረገችበትን ቪዲዮ ነው። ቲክቶክ ላይ ለመታወቅ ስትል እንግዲህ ምግብ እየበላች ስነስርዓት በሌለው መልኩ ጋጠወጥነት በተሞላበት መልኩ እንዲሁም ጁስ ነገር ጠጥታ የጠጣችውን ትራፊውን እዛው ከጁሱ መልሳ እየገለበጠች፣ እንዲሁም ለበን ነገር ጠጥተው ለበኑ ውሃ እየሞሉ አሲረም ጠጥተው የጎደለው እንዳይታወቅ ውሃ እየሞሉ ቲክቶክ ላይ የሚወጡ ብዙ ጋጠወጥ የመዳም ቅመሞች አሉ። ዛሬ ይዤላቸው የመጣው ግን አንዴ ናት፣ ስነ ስርዓት የሌላት አንድ ማዕድ የማይበቃት ሁለት ሶስት ማዕድ አቅርባ፣ ከዛም ከዛም እንደ እብድ ውሻ ልክፍ ልክፍ የማታደርግ ምግብ በልታ የምታቅ የማትመስል ሁሉም ሰው ይበላል፣ ነገር ግን ያበላል፣ ስነ ስርዓት አለው። አንዳንዴ ለመታወቅ መጃጃ ሊያስፈልጋን ስለተባለ ብቻ እሷ እንደዛ እያደረገች መውጣት የለባትም። ምክንያቱም ብዙ መዳሞች ቲክቶክን ያያሉ የእሷን መዳም ጀምሮ ማለት ነው። እንዴት ከእሷ መዳም እንዳልደረሰ እንጂ ብዙ መዳሞች እንግዲህ የእሷን ተግባር እያዩ አሲር ከክላሳቸው በትንሽ ፍሪጅ ማስቀመጥ ከጀመሩ ሰነባበቱ። እንዲሁም ልጆቹ አሲር እንዳሰጭነ ምክንያቱም እኛ ከዳማ እንደዚህ ስታደርግ አይተናልና እያሉ አንዳንድ ልጆች ሰራተኛቸውን መናገር ጀምረዋል። ምክንያቱም ያቺ ጋጦት ባሳየችው ምክንያት አብዛኛው የመዳም ቅመም አንገቱን እያስደፋሽ ትገኛለች። መዳሞችም አለምን ያሉት አክላሳቸው ያስቀምጣሉ። ደግሞ ሰራተኛቸውንም የሚናገሩ ብዙዎች ሁነዋል። እንዲሁም ቪዲዮውን በመውጣት ይሄው እንደዚህ ስታረጋይ ተናታል። እናንተም ነገ እንደዚህ ማድረጋችሁ አይቀርም እያሉ መናገራቸውን ቀጥለውበታል። አንዳንድ እንግዲህ ቲክቶከሮች እንደዛ ስታደርግ ሲያዩ ብዙዎች ተናግረዋታል። በኮሜንትም ኮሜንታተሮች ለምን ነው እንደዚህ የምታደርግ? እኛንም እኮ ታስገምችናለሽ። ምግብ ሀገራችን የሌለ ታስመስያለሽ። ምን አይነት ስነ ስርዓት ቢስነት ነው? እያሉ በኮሜንት ቢናገሯትም እሷ ግን አንድ ብቻ ቪዲዮ ሳይሆን ሶስት አራት ደጋግማም እየኮሰደች እንግዲህ አብዛኞቹ መዳም ጋር ደርሷል ማለት ነው። አብዛኞቹ መዳምም አስቆጥቷል። ሰራተኞችም ተሸማቀዋል። በእሷ የተነሳ ማለት ነው። አንድ ሰው ባጠፋው አብዛኛው ይወቀሳል። እና ሁሉም ሰው ምግብ ይበላል፣ ሁሉም ሰው ይጠጣል። ግን መዳሞች ደግሞ አትብሉም፣ አትጠጡም አይሉም። እኔ አትብኝ፣ አትጠጭ የሚል ሰው አጋጥሞኝ አያውቅም። ይሉም እንኳን አሞትን ኮስተር ማድረግ ነው። ለመኖር የሚያክል ምግብ ካገኘን ምን ነው መልከስከስ? ርብስ ምአም እና እንግዲህ እሷ እንደዛ እያደረገች ደግሞ እኮ ሚዲያ ላይ ነው የምትለቀው፣ ሁሉም ሰው እንዳየው ማለት ነው። ስራ ቢስነቴን እዩልኝ ነው ወይስ ምን ማለት ነው? ቲክቶክን እኮ ሁሉም ሰው ነው የሚከታተለው። ለምሳሌ መዳም ስልክ ቁጥሮች ካላት በስልክ ቁጥሮች ይመጣላታል። እኔ ራሱ ቲክቶክ እንደከፈትኩ አካባቢ ስትየዋ፣ እንዲህ ቲክቶክ ጀመርሽ እንዴ እች እኳንች ነሽ ብላ ሳይታኝ አለች። አዎ የኔ ነው በቅርቡ ከፍቼዋለሁ አልኳተኝ። ነገር ግን እኔ የሆነ ያልሆነ ነገር አልኮሰትኩበትም ነበረ። ስለዚህ ምንም አልፈረውም አልተጨነኩም። ቲክቶክ አትስሩ አይደለም፣ ራሳችሁን ዘና ማረግ ከፈለጋችሁ ደና ደና ነገሮችን ሰዎች ሲጫወቱ እያያችሁ እየተጫወታችሁ መጨፈር ከፈለጋችሁ እየጨፈራችሁ ብትለቁ ይሻላል። ምን ነው ምግብ እየሰረቁ ምግብ እየበሉ እየደፉ፣ በቃ ስነ ስርዓት አልበኝነትን ማስተላለፍ ምን ይሉታል? የእውነት በጣም ከባድ ነው። የቆዩትስ አርባ ሀገር የቆዩ ከመዳማቸው ጋር ቋንቋ የሚችሉ ምናምን ይግባባሉ አውርተው ያስረዷቸዋል ምክንያቱም እኔ እንደሱ አይደለውም እኔ እኔ ነኝ አንዱ ባጠፋው ሁሉም መወቀስ የለበትም ብሎ ለመዳም ይመልሳል ቋንቋ የማይችሉት ገና አዲስ የሚመጡትን ምን አይነት ስቃይ ውስጥ ልትከቷቸው ነው ማለትም ገና ከመምጣታቸው እንደዚህ አይነት ነገር እያዩ እንደዚህ እንዳትሆኝ እያሉ ይጨቁናሉ ስልክም ላይሰጡ ይችላሉ ራሳችን በገንዛቻችን በያዝነው ነው ስልክ፣ ተጃጅለን ሰዎችንም ከምናስወቅስ ቁም ብለን ብናስብ ምን አለበት? ሳይፈመስ ቢቀርስ? ካልፈመሳችሁ አትኖሩም አልተባልን። ይሄ የገነት ቁልፍ አይደለም። ባይፈመስ እየሰራችሁ ከታየ ታየላችሁ፣ ካልታየ ቫይራል ካልወጣ አልታየም። ቲክቶክ ከፍሎ አልከፈላችሁ። ምን ነው ይሄን ያህል እየከፈላችሁ የሚጃጃሉትን ተው። እናንተ መዳም ቤት ከቲክቶክ የበለጠ ብር የምታገኙበትን ቤት ለዚህ ለቲክቶክ ገና ላልከፈላችሁ ብላችሁ ራሳችሁን ዝቅ የምታደርጉ ለምንድን ነው? በእነሱ አይን ዝቅ ብላችሁ እንድትታዩ የምታደርጉ ማለት ነው። ስራችሁን እየሰራችሁ ብትፖስቱ፣ አብዛኛው ሰው ቤቱ እንዲፖሰትበት ራሱ የማይፈልግ አለ ቤቱ እንድትታይበት የማይፈልግ እየሰራሽ ቢሆን ራሱ እንዲለከቅበት የማይፈልግ አለ። ስለዚህ አይደለም እንደዚህ እየሰረቅሽ እየበላሽ የአበላልም ስነ ስርዓት አለው። እንደዚህ እየተዝረከረክሽ እህል አራት ዓመት አምስት ዓመት አይተሽ ማታቂ መስለሽ እንደዛ ሆነሽ እንዴት ነው? እሷ አይታሽ ነገ እሷን ቀና ብለሽ የምታያት እንዴት ነው? ስራ እንኳን ሳሰር ይቀርተሽ ጥፋትሽ ሆኖ እንኳን ያልሰራሽበት ምክንያት ከሌለሽ ለሷ የምትመልሹው ይከብድሻን ያሳፍርሻ። ምክንያቱም ተሰማርተሽበታን በዛ ስራ ላይ ስራሽን መስራት ነበረብሽ፣ ግን አልሰራሽም። ለዛ የምታብራሪው ምክንያት የለሽም። ያኔ እንዴት እንኳን አንገት ያስደፋን? አይደለም እየተዘረከረክሽ እየበላሽ እየሰረክሽ የጠጣሽውን እየጨመርሽ ኋላ እነሱ ሲፈልጉ ከዛ ቀርተሽ እየሰጠሽ በጣም ከባድ ነው። ምን አይነት ሕሊና ነው? የእውነት በጣም ነው የሚያሳፍሩ። ብዙዎች እየተቆጡ ነው። እንግዲህ ቢቆጡ ደግሞ አይፈረድባቸውም? እንዲህ ማን የማንን ትራፊ ይጠጣል? ማን የማንን ትራፊ ይበላል? ደግሞ ለአረብ ሀገር ምግብ ተርፎንም ይደፋ። አሴሩ በጎን ነው፣ ፔፕሲው በጎን ነው ሚሪንዶ ኮኮ በጎን ነው። ሩዙ ከሰው ተርፎ ነው የሚደፋ። ዶሮውም እንደዘው ዶሮ አይታ እንደማታቆላ አንድ አጥንት ሙሉ አንድ ጊዜ የምትጎርስ ከጦጥ እስማ። እና በዚህ ነገር ውስጥ የምትሰማሩ ራሳችሁን ፈትሹ፣ ራሳችሁን ጠብቁ። የምትለቁትን የማትለቁትን ለይታችሁ እወቁ። ነገ የሆነ ነገር ቢያደርሱባችሁ አሁን እች ወስዳ አንድ ገፍትራ ብጥልሽ ጣለቻት ብለን ልናዝን ነው። ትራፊ አብልተሻ አብልተሻ ትራፊ አጠጥተሻት አጠጥተሻት የሆነ ነገር ብታረግስ፣ አቤት ክፋታቸው! ወይኔ ገድለቻት፣ ወይኔ ደበደበቻት ብለን ደግሞ ለእናንተ ልናዝን ልንጮህ ነው። አትፍረድ ይፈረድብሃል ነው የሚባል። ግን ያ ሰው ምን አድርጎ ተደበደበ፣ ምን አድርጎ ተገፈተረ የሚለውን አናይም ማለት ነው። እና ራሳችሁን ጠብቁ። አስተያየታችሁን ደግሞ ኮሜንት ላይ ጻፉ። ምን ትላላችሁ እናንተ? በአረብ ሀገር ተቀምጣ ቲክቶክ ገና ለመውጣት ብላ ቲክቶክ ለመፈመስ ብላ አንድ ልጅ ትራፊዋን እየጨመረች ብታዩ፣ እናንተ በዛ ቦታ ብትሆኑ ያን ምግብ መልሳችሁ የምትበሉት እናንተ ብትሆኑ እናንተ የምትጠጡት ብትሆኑ ምን ትላላችሁ? ይሄ ነገር በእናንተ ቤት ቢሆን የሚለውን ኮሜንታ ላይ ጻፉልኝ። ለዛሬ ያመጣንላችሁ ቪዲዮ ይሄን ይመስል ነበረ። በቀጣዩ በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። አመሰግናለሁ።